አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ውድ የፋይዛ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ እኔ ደህና ነኝ አልሀምድሊላሂ እንደውም ክርስቲያን ወገኖቼ ሰላም ሰላም ሰላም ብያችኋለሁ ሰላም አጆ ግዝ ተተርፈር ፈርፈረልን እንግዲህ ዛሬም በአዲስ ነገር መተናል ያው መግቢያ ላይ እንዳያችሁት ብሩኬ ሌላ አዲስ ፍቅረኛ ይዞልን ብቅ ብሏል ማለት ነው እንግዲህ ሀይሚ ጋም ተጣልቷል። ሀይሚ ቅርታ አልጠየቅን ብላለች ስሜንም አታንሳ ብላለዋች ማለት ነው። ነፍታ ጋ ሊያስተረቃቸው እንትን ባሉበት አሁን ላይ ቪዲዮን እንዳያችሁት የኔም ስም አታንሳ ብላለች። እሱ ግን ያው ሌላም ሀይሚ ስለሚኖር ሀይሚ ከማለት አልቆጠብም ብሏል፣ ቡሩክ ማለት ነው። አንተ ያልከውም መስመት አለብህ ማለት ነው። ሲቀጥል እንግዲህ አዲስ ፍቅረኛ ሊያስተዋወቀን እዚው መጥቷል። በጣም ደስ ይላል። እንግዲህ አንዷ ስትሄድ አንዷ ትመጣለች፣ አንዱ ሲሄድ አንዱ ይመጣል። የእናንተ ነገር እንግዲህ መቆም የለውም። ና እንግዲህ ብሩኬ እስከ መጨረሻ ያደርግልህ፣ ዘላቂ ያደርግልህ። እንግዲህ አሁን ልታስተዋውቀን እዚህ መታል። ትንሽ ቆይተ ደግሞ እየተጨቃጨቃችሁ እዛችሁ በአደምጦ ጥሩ ነው ማለት ነው። እኛ የምንፈልገው በቃ ፈገግ ብላችሁ እኛም ፈገግ እንድንደ ሲቃችሁ ልታስቁን ነው ምን ፈልገው አይደል እንዴ ለተመልካቾች እንደዛ አይደል ለምሳሌ በቃ ክፋት ጭቅጭቅ ሲበዛ የሰለች አይደል ስለዛ አንድ ሰው ተዋወቀ ማታወቅ መጋጣሚ ነው መጣላት መጋጣሚ ነው ቢ ነው ሰው ከሰው ጋር ከተጨመረ በሰላም ተጨምሮ ነገሮች አብሮ ካልሄዱ በሰላም አለየቷ አንድ ነገር ሆኖ እያለስ እንግዲህ ነገም አንዷን አምጥታችሁ አስተዋውቃችሁ ነገም ተጣላን ብላችሁ ጭቅጭቃችሁን ከዛም በቃ ስሜነት ትጥረኝ ስሜነት ትጥረኝ ተባ ተባብላችሁ ደግሞ አሁን ሌላኛው ነው ይሳችሁ መታችሁ። እንደዛም አሁን ሳይሆን ነው በቃ አለለኛ የምንፈልገው ፈገግ የሚያደርገን ነገርና ሚያስቅን ለራሳችሁ ተደስታችሁ ተጠቅማችሁበትም እኛም ፈገግ የምንልበት ነገር ነው የምንፈልገው። እኔ እንደ ራሴ እንደዛ ነው ግን፣ አዎ አለ አይደል፣ ሁሌ ሰው በጭቅጭቅ በመጣላት ሲመጣ ሳትጣሉ ተጣላን፣ ሳትጋቡ ተጋባን፣ ሳትፈቀሩ ተፈቀርን አይደለም። በቃ አዲሷ ፍቅረኛ ትክክለኛ ፍቅረኛ ከሆነች እኛ በጣም ደስ ይለናል። አላህ እንግዲህ እስከ ዘላቂ እስከ መጨረሻ ያደርግላችሁ ብለናል፣ ብሩክ ማለት ነው ወንድማችን፣ በጣም ደስ ይላል። ግን ያው የሚያስጠላን ነገር ምንድን ነው ውሸታችሁ ትንሽ ትንሽ እየበሳ ነው። ውሸታችሁ ነው ቁማችሁ። ትክክለኛውን ነገር እዛችሁ እዛችሁን ብትመጡ ብዙ ነገር እንማራለን። ከውሸትም ምን እንማር? ውሸት እኮ ተንኮል ነው አይደል አይደል? እንዴ አንድ ሰው ተጨመረ ሳያቀ በላ ሲጦዳ ተሰጣቶ በመሀል አሁንም ደግሞ ተጣልቶ አሁኑም አዲሷን ማስታወቅ። አዲሷም ነገ በዚህ በዚህ ምክንያት ተጣላን ብላችሁ እንግዲህ ለእናንተ የማያልቅ ምክንያት አላችሁ ብዬ አስባለሁ፣ በነገራችን ላይ ማለት ነው ይህን ሳይሆን ያው ትክክለኛ የህይወት አረካችሁን ትክክለኛው ነገር አደርጋችሁ ይዛችሁ ሉኖ እንጠብቃችኋለን፣ እኛ ተመልካቾቻችሁ ማለት ነው። አንዳንዴ ለራሳችሁ ብቻ ሳይሆን ተመልካችስ በዚህ ነገር ምን ቁም ነገር ያነሳል ምንስ መጥፎ ነገር ያነሳሉ የሚለውን ነገር አመዛዝናን ማየት ግድ ይለናል። በነገራችን ላይ ዩቲዩብ የምንሰራ ከቻልን ከቻልን መስራት ነው። ካልቻልን ካልቻልን ግን ዝም ብን ጥሩ ነው። ምክንያትም አንድ ሰው ተዋደደ፣ ስጦታ ተሰጣጣ፣ አብሮ በሉ፣ አብሮ ጠጡ፣ አብሮ የሚጓዙበትን ተጓዙ። በመጨረሻ ደግሞ ተጣልቶ ስጦታህን አልፈልግም፣ ስሜን እንድታነሳ አልፈልግም የሚባለው ነገር ይሄ በጣም አስጠሊ ነገር ነው ማለት ነው። አንድ ሰው አንድ ቀን አብሮ ከሳቀ አብሮ ከበላ አብሮ ካሳለፈ ለዛች ቀን ሲባል ብዙ መስዋዕትነት መክፈል መጥፎ ነገር አለመናገር መቶ ቃላትን አለመናገር ደግ ነው ብዬ አስባለሁ። ምክንያትም የዛሬው ርዕስ ባይሆንም በዛኛው ርዕሳቸው እንዳይ ነው ሀይሚ ስጦታውን እንደመለሰች የሰጣትን ነገሩ በሙሉ አምጥታ እንደወረወረች አይተናል። ይሄ ጥሩ አይደለም ማለት ነው። ማንኛውም ሰው ሲመጣ በዚህ የምንማርበት ነገር የለም። አንድ ሰው ስጦታ የሚገዛው አንድም ለወደደው ሰው፣ ከልቡ ለሚወደው ሰው ለስዳር ብቻ ሳይሆን አንድ ሰው አለ ከጎናችሁ ክፉ ነገርም ጥሩ ነገርም ሲደርስ ከጎናችሁ የሚሆን ሰው አለ። ለዛ ሰው የሚያደርገው የሚናገረው ቃላት፣ የሚያደርገው ተግባር ለዛ ሰው ካመረው ብዙ ነገር ሊያደርግ ይችላል። ሶ ስትጣሉ ደግሞ ያንን ስጦታ መመለስ ተገቢ አይደለም። ለዛች ላሳለፋችኋት ለዛ ለጥሩ ቀን እያና ማለት ነው። የዛሬውን ቀን ማየት ሳይሆን ትላንትና ሲቀን ያሳለፍነው ነው፣ አብረን የበላ ነው ማስታወስ አለብን ብዬ አስባለሁ። ማለች ነው ከጠፋው ምቅርታ እኔ እንደመሰለኝ ነው። ምክንያቱም አንድ ሰው ከተዋደደ እንደተዋደደ አይኖርም አይኖርም አውቃለሁ። አይደለም ሰው እግርና እግርም መጋጫል። ግን እኛ ምን እንማር ከዚህ ነገር ማለች ነው ትንሽ ግራ ያጋባል። ማለት ስለዛ ትምህርት የሚሰጠን ነገር ለኛ ቢሆን ብዬ እንደራሴ ሀሳብ ና እንደ ነሳብ አላውቅም። የእኔ ተመልካቾችም የእነሱም ተመልካቾች እስቲ በዚህ ነገር ምን ተማራችሁ? በየጊዜ እንግዲህ እቺ ማደስ ፍቅረኛ አይነት እቺ መደስ ፍቅረኛ አይነት ሰብስክራይ አድርጓት፣ እንደዛን ሼር አድርጉላት። እንደዚህ ይባላል እናደርጋለን። ሼር ማድረግ ሰብስክራይ በማድረግ ኮመንት መጻፍ ችግር የለብንም። መነጽፍ አለን እናደርጋለን። ነገር ግን ውሸት የዛችሁ አታምጡብን። ትክክለኛ ሕይወት ታራካችሁን ትክክለኛው እኛን የሚያስተምር እኛንም ፈገግ የሚያደርግ ነገር የዛችሁ እንጂ፣ ጭቅጭቅ ሲበዛ አያምርም። ማንም ነገር ሲበዛ ጥሩ አይደለም ማለት ነው። በመጠኑ ሲሆን ነው፣ ውዴታም ጥላቻም በመጠኑ ሲሆን ነው ደስ የሚለው። ሰውና ሰው ሳይጣላ አይቀርም። እንደተዋደደ የምጣላ ግን ከልክ ካለፈ ድንበር አለፈው መሆን የለበትም ድንበር ቢያልፍ ነው ሀይሚ አሁን የሰጣትን ስጦታ አምጥታ ወረወረች ይሄ ተገቢ አይደለም ብዬ አስባለሁ ማለት ነው ብሩክ እንግዲህ ሀይሚ አንተን ማየት አልፈልግም የአንተን ተውሳ እንዳይ አልፈልግም ብላለች ከዛም ስምህንም ስሜንም አታንሳ ብላለች ይቅርታ አልልም ብላለች ስለዛ ከአንድ ሴት ልጅ የሚጠበቅ አይደለም ስለዛ አንተ ራስህን ጠብቅ ስለዛ ሰው መካድም አለ። በነገራችን ላይ ያው እንደዚህ ስደረግ ሌላ ለማፍቀርም በጣም አስቸጋሪ ነው እናውቃለን። አንድ ሰው ከጎዳን በሌላው ሰው ደግሞ ሙሉ በሙሉ እምነት እንዳይኖረ አድርጎ ነው እንትን የሚለው። እና ሴት ብትሄድ ሴት አለ፣ ወንድ ቢሄድ ወንድ አለ። ግን ስንጫወት፣ ማንኛውም ነገር ስናደርግ በመጠኑ ብናደርገው አሪፍ ነው። በአይነኝ ማለት ነው ወደ ቤተሰቦቼ። ሁሉም ነገር ከልክ ካለፈ ከባድ ነው። አደ ተሳሰትኩኝ ውዴታም ከልክ ካለፈ ከሆነ ማለት ነው። ከዛ ሰው ተጣላችሁ ቀን በጣም ይጨንቃችኋል። ሌላ ሰው እስከምትለምዱ ማ ድረስ ማለት ነው በጣም ከባድ ጊዜ ታሳልፋላችሁ። እንደዚያውም ስትጣሉ በቃ በጣም ከባድ ነው። አንድ ቀን መጣ መታረቃለ ሰው እንደተጣላ ተጣልቶ አይኖርም እንደተዋደደም ተዋደው አይኖርምና፣ ሁሉንም ነገር በመጠኑ በሊኩ ብናደርግ ባይነኝ እንደኔ ሀሳብ። የእናንተን ሀሳብ አላውቅም። እስቲ እናንተን ሀሳብ ኮመንት ላይ አሳውቁኝ። ይላቸዋለሁ ቤተሰቦቼ እና ለቤቴ እንግዳ ናችሁ፣ ሰብስክራይብ አድርጉኝ። ነባሮቹ ደግሞ እንደለመዳችሁ አልናገርም እንግዲህ፣ ሼር አድርጉ፣ ኮመንት ላይ ሀሳብ አስተያየታችሁን ጻፈ ጻፈ አድርጉኝ ማለት ነው። ምክንያቱም አንድ ሰውዬው አንድ ቪዲዮ ይዞ ሲመጣ ሀሳብ አስተያየት አለ። እኔ በእነሱ ሀሳብ ነው የሰጠሁት ለእኔ እንደመሰለኝ ማለት ነው። እናንተ ደግሞ እናንተ የምትረዱት ሌላ አንግል ይኖረዋል እና የእናንተንም ሀሳብ ኮመንት ላይ ጻፈ ጻፈ አድርጎ አሳውቁኝ ይሄ ነገር ትክክል አይደለም፣ ትክክል ነው የምትሉ ካላችሁ ኮመንት ላይ ያሳውቁ። ምክንያትም ኮመንት በኮመንተር ከኮመንት ብዙ ነገር ትማራላችሁ ማለት ነው። ምክንያትም ማስተካከል አለባችሁንም ነገር ጥፋታችሁንም ሁሉም ስለምታውቁበት ማለት ነው። እኔ እንደዛ ነው። አንድ ሰው ይሄ ይሄ ጥሩ አይደለም ካለኝ በኮመንት ያንን ነገር ለማስተካከል እጥራለሁ ማለት ነው። ሰው እንግዲህ ያው ከስሰት ስህተት ሌለበት ሰው የለም። ከስህተቱ ግን የጥፋት ነው ብሎ ለሰው ልጅ መናገር ማጨብጨብ ብቻ ሳይሆን ማጨብጨብ ባለብን ጋ ማጨብጨብ አለብን፣ መምከር ባለብን ጥፋትም ደግሞ ጥፋት ነው ብለን መናገሩ ለዛ ሰው አይከፋም። ምክንያቱም ከዛ ከጥፋቱ ከዛ ነገር ወጥቶ ጥሩ ነገር ስለሚሰራ ማለት ነው። እኔ መቶ ነገር ሰርቼ አይደለም እንደ ሀሳብ መታወት እንጂ አልሐምዱላ ከዚህ በፊት የሰራሁት መጥፎ ነገር አለ ብዬ ያሌለም እንሻላ፣ ከዚህም በኋላ ደግሞ አልሰራም። አላ መጥፎ ነገር ከመስራት ይጠብቀን ማለት ነው። ወደ ቤተሰቦቼ በቀጣይ በሌላ ርዕስ በአዲስ ቪዲዮ እስከምንመጣ ድረስ ባላችሁበት ዓለም ዳርቻ አላ ከክፉ ነገር ይጠብቃችሁ ይጠብቀን። አላ ሀገራችንም ሰላም አደርግልን። በስለታላችሁ በሰላም ለናት ሀገራችሁ ያብቃችሁ ያሰባችሁትና ያለማችሁትን አዛግቶ ለእናት ሀገራችሁ ያብቃችሁ። ይሄ ያሁልጊዜ ምኞቴ ሀሳቤም ነው ማለት ነው። ምክንያትም ሰው የወጣው እንግዲህ አላማ አለ። አላማ ተሳግቶለት ሀገሩ ስመለስ ነው ለቤተሰቡም ለራሱም ኩራት የሚሆነው። እና ያሰባችሁትን ተሳግቶ ለሀገራችሁ ያብቃችሁ። ሰላም አለይኩም ወረህመቱላሂ ወበረካቱ